የገለቴ ቡርቅ አባል ተይዟል። አንዱ ዓለም ጎሳ ተፈቷል። ጃኒስቲ እንደታሰረች ነው። ጋዜጠኛ ተስፋለም ወልደየስ ታስሯል። የሀገር ውስጥ ዜና ማለት ነው ወይ ታስሯል ወይ ተፈቷል ነው ወይ ደግሞ እናንተ ናቸው የምትገቡት። በአንድ ቀን የተሰሙ ዜናዎች ናቸው። ይህ ሁሉ በአንድ ቀን የተሰሙ ዜናዎች፣ አሁን ላይ ሀገራችን የምትገኝበት ሁኔታ ይሄ ነው። ሰሞኑ እንግዲህ ሁለት የጠቅላይ ሚኒስትር ዶክተር አብይ አህመድ ቪዲዮዎች ብዙዎችን እያነጋገሩ ይገኛሉ። እስኪ ሁለቱንም ላሰማችሁ ለማንኛው

እና እጄን ለመንግስት ልፍ ዘንድሮ እኮ ከፍተኛ የማንሳት አራት ዓመት ነው። ዘንድሮን አራት አምስት አስር ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። እንግዲህ እነዚያ ቪዲዮች የወጡ ብዙዎች ነገሩ ይገኛሉ። አንድ ደግሞ ልጨምርላችሁ። ስብሐት ክብር እግዚአብሔር ምን አለ? የኢትዮጵያ ሕዝብ እኮ ይገርማል አለ። ፖሊስ ሌባን እያሯሯጠ ከኋላ ከተ ሲሮጥ ድረሰብ ወደ ግራ እያለ ሌባ ያስመልጣል ፖሊሱን አግዞ ሌባው እንደመያዝ ፖሊሱ ሌባውን ደርሶ እንዳይዘው አስመላጭ ነው። ዛሬ ዛሬ ታክሲ ውስጥ እዚህ ከተማ ታክሲው ትርፍ ጭኖ ቢሄድ ትራፊክ በሩቅ ሲያይ ተሳፋሪውን ያደርጋል አጎንብሶ፣ የሌብነት ተባባሪ ሆኖ፣ የህገወጥነት ተባባሪ ሆኖ የታክሲ ሹፌሩ ያን ህገወጥ ተግባሩ እንዲቀጥልበት ያደርገዋል። ትርፍ ቢያስከፍል ትራፊክ ቢይዝ ትርፍ ከፍ እያለ የሚል ሰው አለ አልከፈልም ሚ ህዝቡም ተባባሪ እንዲሆን ሌቦች ማጋለጥ አለመተባበር ታክሲም ትሁን ቦታዋ በትንሽ ያልታመነ በትልቅ አይታመንም። በትንሽ ላይ ስርቆት የጀመረ ከፍ ሲል አያቋርጥም አያቋረጥ እና ለዚህ ነው ተረትም እኮ አለ በሀገራችን እናት ተቀጣሽ የሚለው እኮ እሱን ነው። በትንሹ መቅጣት የሚያስፈልገው እና በአንድ ወቅት እኛ ክራስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያ እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናሁ በሰዓቱ ልገዛ የምችልበት እድል አልነበረኝም። እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮህ፣ አለቀሰ፣ ክላስ ረበሸ። እርሱም ይህንን ሰዓት የወሰደ ሰው ይመልስለት ጠየቁ። ሁላችንም ዘማል ይመልስ ጠፋ፣ ሁሉም አላየሁም አለ። በዚያው ወስነው በሩ እንዲዘጋ አደረጉ። የክላሱ በር ከተዘጋ በኋላ ሁላችንም ለምንፈተሽ ነገሩን ስንፈተሽ፣ ግን ሁላችሁም አይናችሁን ጨፍኑ አላችሁ አሉና አዘዙሰ ወርሶ ሁላችንም አይናችንን ጨፈን። ከዛ እየፈተሹ እየፈተሹ እየፈተሹ መሃል ሲደርሱ ኔጋ ሲደርሱ ሰዓቱን አገኙት ወሰዱ፣ ግን ፍተሻ አላቆሙም። ሰዓቱን ካገኙ በኋላ የቀረውም ተማሪ እየፈተሹ እየፈተሹ እየፈተሹ ጨረሱ። ጨርሰው ተቀመጠዋል። ሁሉም ቦታውን ከያዘ በኋላ ለልጁ ሰዓቱን ሰጡት፣ ላለቀሰው። ይሄ የሰረቀው ልጅ ከአሁን ካሁን ስሜን ያነሳሉ፣ ከአሁን ካሁን ይናገሩብኛል ተዋረድኩ አለቀልኝ፣ አበላሸ ህይወቴ ብዬ ሲጨነቅ፣ እርሶ ስሜን ሳያነሱት ስሜን ሳይናገሩ ሰዓቱን ብቻ መልሰው ዝም አሉ። ምን ማለት ነው? አንተ መሽማቅ የማትፈልግ ከሆነ መዋረድ የማትፈልግ ከሆነ መውረድ የማትፈልግ ከሆነ ሌላውን በሚያሸማቅ መንገድ ከምንሄድ አስተዋይ ሆነን በእኛ ሊሆን የማንፈልገውን በሌላው ሳናደርግ ያው ክላሽ ያደረጋለ አንዱ ላይ ያ መገረጥ አለበት የሚሉ፣ አሁን ደግሞ አይ በዚህ መንገድ ተደባብቀንም ቀንም ሻፍም ቢታለፍ መልካም ነው ሰው ብቻ ለጠቅላይ ሚኒስትራችን እያሉ የሚገኙት ልዩነት ኢትዮጵያ ውስጥ የለም እያሉ ነው የሚገኙት። በሌብነት እንደሚያስቸግር ማስረጃ ከቀረበ ሚኒስትሮችን ጨምሮ አንድም የመንግስት የስራ ኃላፊ ለአንድ ሳምንት ያህልም በስልጣን ላይ አላቆየውም ሲሉ የኢትዮጵያው ክቡር ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በኢትዮጵያ መንግስታዊ ሌብነት አለመኖሩ በድጋሚ አረጋግጣለሁ እያሉ ሲሆን፣ የምናገኘው ሀብት ሙሉ ለሙሉ የምናውለው ኢትዮጵያ ላይ ነው ብለዋል። ለዚህ ማሳያ አዋሪ አካባቢ የመጣው ለውጥ በቂ ማስረጃ መሆኑን ገልጸዋል። ከመጽሐፎቻቸው ሽያጭ በተገኘው ገቢም በአዋሪ አካባቢ የተገነቡ መኖሪያ ቤቶች ከሦስት ሺህ በላይ ለሚሆኑ ቤተሰቦች በነጻ መተላለፋቸው ጠቅላይ ሚኒስትሩ ገልጸዋል። እንግዲህ የታችን ቀነኒ ገዳይ ነው ወይም ወንጀለኛ ተብሎ በ ጥርጣሬ እስር ቤት የሚገኘው አንዱ ዓለም መፈታቱ ብዙዎችን እያነገር ነው የሚገኘው። አባትየውም እንግዲህ በዚህ ጉዳይ የሆነ አሳብ ሰጥቶበታል እ እሱን እንመለከትና አንድ ትልቅ ማብራሪያ የምንመለከት ይሆናል። ከእስር ቤት ከወጣ ኋላ አርቲስት አንዱ ዓለም ጎሳ በሚያሳዝን ሁኔታ ወደ ሚስቱ መቃብር ወደ ወጣት ቀነኒ አዱኛ መሄዱን ወይም ደግሞ እዛ መሆኑን የሚያሳይ ፎቶ ተለቋል። እንግዲህ የትላንት አመሻሽ ላይ የአርቲስቱ ወይም የአርቲስት አንዱ ዓለም መፈታቱን እንግዲህ የራሱ ጠበቃው ተናግሮ ነበር። ዛሬ ደግሞ ድምፃዊ አንዱ ዓለም እስር ቤት ከወጣ ኋላ የሚያሳይ ፎቶ ባስት መረጃ የለቀቀው ልጄን ለሁለተኛ ጊዜ ነው የገደሏት፣ ሊለቁት ከፈለጉ ቆይተዋል። ከሷ ደም የልጁ ታዋቂነት ይበልጣል ሲሉ የቀነኒ አባት አቶ አዱኛ ዋቆ ተናገሩ። ፖሊስም ሆነ አቃቤ ሕግ እዚህ ላይ ደርሰናል ብለው በግልጽ የነገሩን ነገር የለም። የልጃችን ደምም እውነታም አላገኘም ቀነኒ ፍትህ እየተነፈገች ነው። ከጅምሩ አንስቶ የነበረ ነው። እኛን ለማትከም እስካሁን አቆዩን እንጂ ሊለቁት ከፈለጉ ቆይተዋል ሲሉ ተናግረዋል። አክለውም በዚህ አካሄድ እንሞክር ብለን እንጂ ፍትህ እናገኛለን ብለን አናስብም። ከሷ ደም የልጁ ታዋቂነት ይበልጣል ሲሉ ገልጿል። መረጃው የቢቢሲ አማርኛ ነው። እንግዲህ አባትየው በዚህ ልብ የሚነካ መልእክት አስታርፏል እና በዚህ ጉዳይ ምንታ ያላችሁ እናንተ ምንም ምስት ያሰጥበት መፈታቶ መፈታቱ ትክክል ነው ብዬ አላስብም። ተጠርጣሪ ከሆነ ምንም መፍትሄ ሰጠም ሰው የተፈታበት ያ ምክንያቶች ይኖራሉ። ላይ ጥረጥር ይቻላል እናቅም፣ ግን ምንም መግለጫ ሳይወጣም እንደዚህ ነገር የለም ሳይባል ተፈቷል ብቻ የሚል መልእክት መጽሐፉ ትክክል አይመስለኝም። በዚህ ጉዳይ ነትን ተቀምጡበት ስ አንድ ታችን ሰፋ አድርጋ የሰጠችው ማብራሪያ አለ በሰሞኑ ጉዳይ አጠቃለ ማለት ነው ሲያተ እንመለስ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? ዛሬ አጠር ያለች ሀሳብ ላጋራችሁ ነው። ያው ሶሻል ሚዲያው የሚፈጥረው በጣም ብዙ ነገር አለ በጣም እናያለን በጣም ይገርመኛል እኛም አንረዳውም ያው እንደምናየው ሀገራችን ውስጥ በጣም ትልልቅ ትልልቅ ነገር ችግር ነው ያለው ጦርነት የሚባለው በጣም ትልቁ ነገር ነው ህዝባችን በረሀብ እያለቀ ነው ዶክተሮቹ ስትራይክ ላይ ናቸው በጣም ጥያቄ ላይ ነው ያሉት እስካሁን ድረስ ወደ ስራ አልተመለሱም ይሄ ትልቅ ነገር ነው ለሀገራችን ጠቅለል ሲል ግን ሀገራችን ጦርነት ላይ ነው። ብዙ ህዝብ ብዙ ሰው እየተጎዳ ነው፣ በጦርነቱ ጭምር ውስጥ ነው ያለው ህዝባችን። ይህን ነገር ለመሸፈን ከተማው የገጠሩን ሰው ሰማንያ ምናምኑ ፐርሰንት ሰማንያ አምስቱን ዘጠና ምናምን ፐርሰንቱን ማክቸዋል፣ በጦርነት እየተመታ ነው ያለ። ከተማው ላይ ደግሞ ጦርነት የሌለባቸው ሴፍ የሆኑትን አካባቢዎችና ና ይሄን የውጭን ደግሞ በውጭ ላይ ተሰዶ የሚኖረውን ደግሞ በሚዲያ ቢዚ ያደርገውታል። ይሄ ብልጽግና ስትራቴጂ ነው። እኛም ደግሞ አድማጭ እንደ ሚዲያ ተከታታይ ደግሞ ለይተን እንደምን እንሰማ፣ የትኛው ትክክለኛ ሚዲያ ነው፣ የትኛው የብልጽግና ሚዲያ ነው? በእርግጥ የሚለይ ነገር የለውም ግን፣ ብዙ ጊዜ እንደ መዝናኛ የሚመስሉ በጣም ለሶሻሉ፣ ለማህበራዊ ህይወት የተጨነቁ የሚመስሉ አጀንዳ የሚበጥሉ ብልጽግና የማይመስሉ በጣም የብልጽግና ተሰላፊዎች አሉ። ብልጽግና ባይ ዲፎልት ብዙ ነገር ብዙ ሰው ብዙ አይነት ነው አሰላለፈው ትክክለኛ ፊት ለፊት ሆኖ ካድሬ ሆኖ የሚመራለ እንዲሁም ይህን እነሱ ይሻላሉ፣ ሪስፔክትፉል ናቸው። ግሉል መስለው ደግሞ ከበሬጅ ይዘው ትልልቅ ሚዲያ ይዘው ትልልቅ ፎሎወር ይዘው በሚኒስትሪሚንግ ሚዲያ በትልልቅ ሚዲያ ደረጃ ይዘው ደግሞ ለተናናሽ ሚዲያዎች ለነዚህ ሶሻል ሚዲያ ትልልቅ ቲክቶተር ተከታታይ ላላቸው የቲክቶክ ተከታይ ላላቸው ዋትሳፕ ተከታይ ዩቲዩብ ተከታይ ላላቸው ደግሞ አጀንዳ ፋብሪኬት አድርገው ይሰጠዋሉ። በዚህ መልክ ይሰጣል። እኛ በዛ በተወረወርልን አጀንዳ እንዲህ ስናላምጥ ዋናውን ኢንሲደንቱን እንረሳዋለን። ዋናውን ነገር ዋናውን ችግር በኢንሲደንቶች ተጠምደን እንከራለን። ዋናው ችግር ምንድን ነው? እኛ ሀገር ላይ አሁን ጦርነት ረሃብ ነው። አንድ ነገር ብነግራችሁ ዛሬ አንድ ሰው በአጋጣሚ ያገኘኝና ስራ ቦታ ላይ ስዟዟር ስፓኒሽ ነሽ እንዲያለኝ አይ ስፓኒሽ አይደለም እኔ ኢትዮጵያዊ ነኝ። ስለ ኦ ኢትዮጵያዊ ሚዲያ ላይ ሲዟዟሩ አየሁት። በጣም ትንንሽ ልጆች ተርበዋል እርዱ ሲባል ሰማሁ። ምንድነው የገጠማችሁ? እንደገና በጣም ሲቪል ዋር እንደ ጦርነት ላይ እንዳላችሁ ነው የሚያሳየው። ሚዲያ ዋለ ይሄ ብለረጅ ድርጅቶች የሚወረወርላቸው ነው። ለእኛ ሚዲያዎች ደግሞ ጠቅላይ ሚኒስትር አብይ አህመድ መጣው አድገናል፣ ተቀይረናል፣ ስንዴ ኤክስፖርት እያደረግን ነው፣ በልተናል። ወያርሶ ሜራክል ብለውናል። በቃ የሜራክል ዘመን ነው እንግዲህ በልተሀል፣ በልተሀል ነው። ብትበላም ባትበላም በልተሀል። እያንዳንድ ይሄን ብታምንም ባታምንም ማመን አለብህ ተብለናል። በቃ ኤክስፖርት እያደረግን ነው፣ እንዲሁም ሞልቶን ተርፎን በልተን ጠጥተሀል፣ ኤክስፖርት እያደረግን ነው። ይሄ በሀገራችን ሚዲያ ጠቅላይ ሚኒስትር የተባለው ሚራክሉ መሪ ይሄን ነው እያልን ያለ። ነረጅ ድርጅቶች ደግሞ የውጭ ሰው ተሸማቆ ኢትዮጵያዊ ነኝ ጋይላ አንግቶ እንዲደፋ ተደርጎ ይሰጠዋል። የከተማው ሰው ደግሞ ትንንሽ ኢንስደንቶች ላይ ውዥንብር ይፈጠርለታል። እንዲ ለምሳሌ ላሳያችሁ። በባለፈው የሙዚቃ የኦሮምኛ ሙዚቃ አቀንቃኙ አንዱ አለም ጎሳ እና ፍቅረኛው እኔ አንዳንድ የሳሰባችሁ ሁለቶችንም ታርጌት የተደረጉ ሰዎች ናቸው። አንዱ አለም ጎሳ ፍቅረኛውን ገደለ ፈቆረወረ ተብሎ አጀንዳ ተሰጥቶ ብሎ ተደረገ። ከዛ በኋላ የዘፋኙ ደጋፊ በጎን የጨኛይቱ የሟቿ ደጋፊ ጎን ጎን ሆነው ሲዋቀጡ ቆዩ። በዛ መሀል ውስጥ ግን አንዲት የተጎዳች ቀንበት ሆነች ሴት ሙታለች፣ ማትመለስ ወላጆቿ ማትሆን ምታሳዝን ነገር። ግን በዛ ውዥንብር ውስጥ ታርጌት ተደርገው እነዚህ ሶስት ተጠንተው ለዚህ ጉዳይ እንዳልተዘጋጁ ፕሮፖዝ እንዳልተደረጉ ምንም ዋስትና የለም። እኔ እንደው እንደዛ አይነት ሐሳብ ነበር፣ ምንም አይነት አስተያየት አልሰጠሁም። ይህን ጉዳይ ለምንድን ነው ያነሳሁት? የዚህ ጉዳይ ፌድ አፕ እያደረገ ሲመጣ ልጁ ከእስር ቤት ከቆየ በኋላ ከስር ሊፈቱት ፈለጉ። ከስር ሲፈቱት እዛኛው እና በዛኛው የነበረው ደጋፊ አሁንም ችግር እንዳይፈጥርባቸው ምን አደረጉ? ገለቴ ቡርቃ የምትባል አትሌቲክስ ለሰባት ዓመት ስትጨቃጨቀ የነበረችን አትሌቲክስ ፒክ አርገው ይዘው መጡ። ሷል ደግሞ ንብረቷን ተዘረፈች። ኢትዮጵያን ባንዲራ ከፍ ያደረገች ያቺ ጎበዝ ሯጭ ለሰባት ዓመት ተከራክራ ባሏ ንብረቷን ዘረፎ ተባለ። በአንድ ቀን አልተፈጠረ ነገር ሰባት ዓመት የቆየ ነው። የአትሌቲክስ ፌዴሬሽኑ ነበሩ ዛ ቀድም ሁን ዛ ጠዋት ላይ መግለጫ ሲሰጡ የነበሩት እነ አርቲስት መሰረት፣ እነ አትሌቲክስ መሰረት ደፋ ሌላውም የሩጫ የአትሌቲክስ ፌዴሬሽኑ ነበር ምን ይሰራው ነበር። ሰባት ዓመት ሰባት ዓመት ላይ የት ነበሩ? እሷስ ቢሆን ሰባት ዓመት ላይ እስከ ውጭ ድረስ ሂዳ አማርኛ ቋንቋ ከሳትም ለምድ ከዜሮ አቀላጥፋ ማንበብ የጀመረች ጎበዝ ነች። አፕሪሼት አደርጋታለሁ። ያደረገች ልጅ እንዴት ንብረትን ማስተዳደር ያቅታታል? እንዴት ቤት መምራትን ያቅታታል? የኛ እናቶች አባቶች እኮ ሳይማሩ ሳያውቁ ቤት እንዴት መምራት እንዳለበት፣ ንብረት እንዴት መተዳደር እንዳለበት ጠንቅቀው ያቀሩ። ይሄ ሆን ተብሎ ከችግሯ ላይ ፋብሪኬት ተደርጎ የመጣ ጉዳይ እንደሆነ በቃ ዝም ብላችሁ ስታዩት ያ የሆነበት ምክንያት ምንድን ነው? የእናንዱ ዓለም ጎሳ ታሪክ የአርቲስት አንዱ ዓለም ጎሳ ታሪክ ፌድ አፕ ስላደረገ እሱን ለመፍታት ሄዱበት ርቀት በቀደም ነው ትላንትና እንደፈቱት፣ ጉርሻ የሚባል ሚዲያ ከፍቶ ለጥፎት አይቻለሁ። ሁሉም የብልጽግና አጀንዳ ነው። ያንን ልጁን ፈተው ይሄኛውን አጀንዳ ሲፈጥሩልን፣ በዚህ አጀንዳ ደግሞ በለው በለው ስንል ትናንትና ሚዲያ ላይ ቀርባ ዛሬ ባልያ ባሏ የነበረው ነው ተብሎ ደግሞ እርቃኑን ለፍጠኝ ታስሮ ነው ምናምን ሚዲያ ላይ ደግሞ አየሁት። በጣም በሚገርም ሁኔታ በፍታቤ ይርግ የተከሰሰ ወንጀሉ እርግጠኛ ያልሆነ ገና በጥናት ላይ ያለ ይሄ ለባለሙያዎች ልተውና፣ እርቃንን ለፍጠኝ አስሮ ለኋላ አስሮ ይዞ መቅረብ ይህ ሶሻል ሚዲያው ላይ የጮኸውን ሰው ለማስደሰት የተደደ በቃ እነዚህ አሁን እኔ በጣም ነው ማዝ ነው ኮንቴንት ክሬተር ነን ይላል ዘመኑ የቲክቶክ ሰው ስለዚህ እራሱ ብልጽግና ኮንቴንት ክሬት ያደርግልና ድርሰቱን ያመጣልና በቃ ድርሰት ነው እኮ የምናያቸው በሙሉ እኮ ድርሰት ናቸው እነዚህ ድርሰቶች ግን ለምን መጡ እኛን የሚያስደስቱ ድርሰቶች አይደለም የሚያሳዝኑ ድርሰቶች ናቸው ግን ከእነዚህ ድርሰቶች ጀርባ የሚካሄድ በጣም ትልቅ የሆነ ኢሹ አለ ጦርነት ረሀብ የሚባል አገራችን ላይ ጦርነት ረሃብ፣ ለነገም እንኳ ዘርቶ እንዳይደርስ ለያት ራሱ እንዳይዘራ፣ በቆሎ ራሱ ጠብሶ ሸቶ እንዳይበላ፣ በቆሎ ለጦርነት ምሽግ ይሆናልና በቆሎ እንዳትሰሩ ተብሎ ራሱ ተከለከሉ አርሶ አደሮች አሉ። ይሄ ራሱ ቢግ ዲል አይደረግም በሶሻል ሚዲያው በሶሻል ሚዲያው ምንድነው ቢግ ዲል የሚደረግ አንድ ኢንሲደንስ ይመጣ ከዛ በኋላ በጣም ብሎ ይደረጋል። ለብልጽግና ማምሻ ምድሜ ነው ፖሊሲ ለለለው ስትራቴጂ ለለለው በሜራክል ለሚመራ ለአንድ ድርጅት ማምሻ ምድሜ ነው። ሰው ደግሞ አያገናዝብም። የትኛው ነው ብልጽግና ሚዲያ? የት ብልጽግና ብዙ አይነት አደረጃጀት ነው ያለው። መጠንቀቅ ያለብን ፌስ ሆነው ፊት ለፊት መጥተው ካድሬ ሆነው የሚመጡ አሉ። እንደውም እነሱ ይሻላሉ እኮ ሪስፖንሲቢሊቲ ተሰምቷቸው ቀጥታ ምንሰልባቸው። ነገር ግን ፌስ የማያደርጉ ደግሞ ለኮሚኒቲው የተጨነቁ የሚመስሉ በጣም የሚገራርሙ ሚዲያዎች አሉ። በሚኒስትሪሚንግ ሚዲያ ደረጃ የብልጽግናን አጀንዳ ይዘው መጣ ፈብርከው እንደገና ለትንንሽ ዩቲዩበሮችና ለቲክቶክ ሰዎች ደግሞ የሚበተን ይህን ይዘን ብሎ ስናረግ ትልቁ ነገር ትልቁ ጉዳይ ተደብቆ በጦርነት ላይ የሚያልቁት ህፃናት ወደ ትምህርት ቤት ያልሄዱት፣ በረሀብ የሚገረፉት ህጻናት፣ ፍትሕ አጠው የሚንከራተቱት፣ የሰውን ነፍስ የሚያድኑት ዶክተሮች አይዲያ ይደበቅና በአንድ ጉዳይ ላይ ይዘን ሰባት ዓመት ላይ ሲቦካ በነበረ ጉዳይ ሲቦካ ሲጋግር በነበረ ፍርድ ቤት ላይ ቁማ ተከራክራ መርታትም ላለመርታትም ለተደረሰበት ጉዳይ ላይ ያዘው ልቀቀው ሲባባል ይኖራል። አንደኛ ሚዲያው ቅርብ ነች፣ ታውቃለች። ስለ ሚዲያ በሁለተኛ ደረጃ የአትሌቲክስ ፌዴሬሽኑ ይሄ ባህልና ቱሪዝም ነው፣ ባህልና ስፖርት የሚባለው ደንቆሮ መስሪያ ቤት፣ ሴቶችና ጉዳይ የሚባል ደንቆሮ መስሪያ ቤት፣ ሰራተኛና ማህበራዊ ጉዳይ የሚባል ደንቆሮ መስሪያ ቤት ምን ይሰራን? የነዚህን ሰዎች ግንዛቤ ካልፈጠረ የነዚህን አርቲስቶች መብት ካላስጠበቀ ፕሮቴክት ካላረገ ምን ይሰራል? ምን ይሰራል? እንደ ሴት ፕሮቴክት መደረግ አለባት። እንደ አትሌቲክስ ደግሞ በባህልና ስፖርት ሚኒስቴር መሸፈን ነበረባት። ግን አጀንዳው የተፈለገልን ለእኛ ነው። ይሄን ጉዳይ በቃ እየወደመ ያለውን ህዝባችን፣ አጀንዳ ትኩረት እንዳይሰጠው ተደርጎ ነው። እና እባካችሁ እንንካ፣ እባካችሁ ስለሚያልቁት ህጻናት በረሃብ ስለሚያልቁት ህጻናት በጦርነት ስለሚደቀቀው ህዝባችን ፍትህ ላጡት ዶክተሮች ድምፅ ልንሆን ይገባል። ይሄ ነው ዋናው። ይሄን ለመደበቅ ነው። እነዚህ ትንንሽ ኢንሲደንቶች እየመጡ አንዴ አንዱ አለም ጎሳ፣ አንዴ ገለቴ ቡርካ አጀንዳ እየሆነ ያሉት ነገር ደግሞ ሌላ ሰው ተመልምሎ ይመጣልናል። እንዲው ይሄን ልበል ብዬ ነው። ጣሪ ጉንጭ አመሰግናለሁ። ሰቤሪስት አትሌት ገለቴ ቡርቃ ጋር በተያያዘ የሰሞንኛ ወሬ ጋር በተያያዘ በተለይም ወክልናን በመስጠቷ ምክንያት ያላትን ንብረት ባለቤቷ በመሸጡ ምክንያት ባዶ እጄን ቀርቻለሁ ያለችው ከህግ አንፃር እንዴት ይታያል የሚለውን ምንዳስስበት ይሆናል። ጠበቃና ህግ አማካሪ ያየለ ቢታኔ ነው። እንግዲህ ምንም እንኳን ጉዳዩ እስከሰበር ድረስ ሄዶ እልባት ያገኘ ቢሆንም በተለይ ከወካይና ተወካይ ጋር ያሉ ግንኙነቶች ምን ሊሆኑ ይገባል የሚለው መመልከቱ ጥሩ ነው። ምክንያቱም ሁላችሁም ተመሳሳይ የሆነ ጉዳይ ያጋጥማቸዋል የሚል መረጃም ስለሚኖረን የሚታወቅም ነገር ነው። ባይ ዘ ወይ አንድ ባል ወይም ሚስት ለሚስቱም ወይም ለባሉ በሚሰጣቸው ውክልናዎች በተለምዶ ልዩ ውክልና የምንለው ነው። ይህ ልዩ የሆነ የውክልና ስምምነት መሸጥ፣ መለወጥ፣ ምንም ነገርን በምድር ላይ ማድረግ ያ ግለሰብ ማድረግ የሚችለውን ነገር ሁሉ እንዲያደርግ የሚሰጥ ነው። በዚህም ምክንያት አትሌት ገለቴ ቡርቃ በሰጠችው ውክልና ምክንያት በማድረግ ተገቢ ባልሆነ ምክንያት ባለቤቷ ብዙ ሀብቱና ንብረቷን እንዲሸጥና እንዲለውጥ ሆናል። ከነዚህም ውስጥ መካከል አንደኛው ለገዛ እናቱ በጣም በረከሰ ዋጋ መሸጡ የበለጠ መነጋገር ይሆናል ማለት ነው። እንግዲህ የፍትሐብሔር ህጋችን አንድ ወካይ ለውክልና ሲሰጥ ያኛው ተወካይ ሊያደርግ የሚገባውን ነገር በጥብቅ ይደነግጋል። ከነዚህም ውስጥ አንዱና ዋነኛው የቅል ልቦና ታዛዥ መሆን እንዳለበት ነው። የሚሰራቸው ማናቸውም ስራዎች ጥብቅ በሆነ ቅልቡና መሰራት መቻል አለበት። ሁለተኛው ደግሞ አስፈላጊውን ትጋት በሙሉ መፈጸም አለበት። ከዚህም ጋር በተያዘና የመጨረሻ አፈጻጸሙን በተመለከተ ተወካዩ ስራውን የሚፈጽመው በተለይ ለወካዩ ጥቅም ሲሰጥ ሊሰጥ በሚችልበት መንገድ ብቻ ነው የሚል ነው። ስለዚህ እርሷ አፍሌት ገለቴ ቡርቃ በአግባቡ ለዚሁ ለእሷ ጥቅም መዋሉ እስካልተረጋገጠ ድረስ የተሰሩት ስራዎች በሙሉ ለእሷ እንዳልተደረጉ፣ ለእሷ ጥቅም እንዳልተደረጉ ተደርጎ በፍርድ ቤት መብቷን ማስጠበቅ የምችልበት ግልጽ የሆነ መብት አላት ማለት ነው። ከዚህም በተጨማሪ ጉዳዩ የወንጀል ኃላፊነት ያታለላትም ጭምር ስለሆነ በማታለልና በማጭበርበር ወንጀልም ጭምር ልትጠየ ሊጠየቅ የሚገባበት ግልጽ የሆኑ ነገሮች አሉ። ስለዚህ በዝርዝር ከዚህ በኋላ የውክልና ጉዳይ በተያያዘ ምን ሄድ ይሆናል። ግን አሁንም አደራ የምላችሁ ይህንን መረጃ የምታዩ ባለሀብቶች፣ አርቲስቶች፣ ሌሎቻችሁም ማናቸውም የሆኑ የውል ስምምነትም ሆነ ውክልና በምትሰጡበት ጊዜ የሕግ ባለሙያን ማማከር ቀዳሚ ትኩረታችን እንዲሆን። አመሰግናለሁ።